የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊክ ሀዳዲ በዚህ ወቅት እንዳሉት የጌትስ ፋውንዴሽን በአፍሪካ ሩብ ክፍለ ዘመን ባስቆጠረባቸው ዓመታት በጤናው ዘርፍ አመርቂ ውጤት ተመዝግቧል። የአፍሪካ ህብረት አጀንዳ 2063ን የሚያስተጋባ የቀጣይ የስራቸው መመሪያ አድርገው እየተጠቀሙበት መሆኑን ገልጸዋል። የምግብ ሉዓላዊነትን ለማረጋገጥ በአየር ንብረት ለውጥ ተጽዕኖ የማይበገር ኢኮኖሚ ለመገንባት በሽታን በመከላከል አምራች ወጣቶችን ለመፍጠር ወሳኝ ሚና እንዳለው

ይሄ ራዕይ የአፍሪካ ህብረት አጀንዳ ሀያ ስልሳ ሶስትን የሚያስተጋባ በመሆኑ በቀጣይ ቅድሚያ ሰጥተን የምንሰራበት ነው። ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባትና የምግብ ሉዓላዊነትን ለማረጋገጥ ቀጣይነት ያለው ቁርጠኝነት ያስፈልጋል። የጤና ስርአቱን ለማሻሻልና ወረርሽኝንም ለመቋቋም፣ ወጣቶችን በትምህርት ለማብቃትና ሴቶችን ለሀገራዊ ልማት ያላቸውን አስተዋጽኦ እውቅና ለመስጠትና ለመደገፍ መሰረታዊ ነው። የጌትስ ፋውንዴሽን በአፍሪካ መሰረታዊ ጉዳዮችን ለማሟላት ያልተቋረጠ ድጋፍና ድካም አልባ ዓመታትን ማሳለፉን የገለጹት ምክትል ሊቀመንበሯ ለዚህም የአፍሪካ ህብረት የላቀ አክብሮት አለውም ብለዋል። በአፍሪካ የጤናውን ዘርፍ በፋይናንስ ለመደገፍና መድኃኒቶችንና ክትባቶችን በአፍሪካውያን አቅም እንዲመረቱ ከፍተኛ አስተዋጽኦ ማበርከታቸውንም ገልጸዋል። የጌትስ ፋውንዴሽን የአፍሪካ ሀያ ስልሳ ሶስት አጀንዳን እውን ለማድረግ አጋዥ መሳሪያ መሆኑንም ገልጸዋል። ከአፍሪካ ጎን ስለቆሙ እናመሰግናለንም ብለዋል ተናግረዋል። የአፍሪካ ህብረት ከጌትስ ፋውንዴሽኑ ጋር ያለው ተሻጋሪ ትብብር አጠናክሮ እንደሚቀጥልም እምነታቸውን ገልጸዋል። ዘ ጌትስ ፋውንዴሽንስ ቾይስ ኦፍ አፍሪካን ዩኒየን የጌትስ ፋውንዴሽን 25ኛ ዓመት ጉዞውን ለማስታወስ የአፍሪካ ህብረት አዳራሽን በመመረጡ አንድ ጠቃሚ አጋር ከኛ ጋር ለመስራት ያለውን ቁርጠኝነት የሚያሳይ ነው። የአፍሪካ አጀንዳዎችን ለመተግበር የሽግግር አጋርነትን ለማቀላጠፍ ወሳኝ ነው። አጀንዳዎችን ለማሳካትም ይጠቅማል። የጌትስ ፋውንዴሽን እንደ ፋውንዴሽን ይህንን ሌጋሲ ለማስቀጠልም ያግዛል። የማይክሮሶፍት ባለቤትና የጌትስ ፋውንዴሽን መስራች ቢል ጌትስ የአፍሪካን ምድር የረገጡት እንደ አውሮፓውያኑ የዘመን ቀመር በ1993 እንደነበር ያስታውሳሉ። አፍሪካ እምቅ አቅም እንዳላትም ገልጸው በራስ አቅም የተሻለ የጤና ስርዓት እንዲኖራት በጌትስ ፋውንዴሽን በኩል ድጋፍ እያደረጉ መሆኑንም ተናግረዋል። በዚህም እንደ አውሮፓውያኑ የዘመን ቀመር በ2012 ከ13 ዓመት በፊት በአፍሪካ የመጀመሪያውን ቢሮ በአዲስ አበባ መክፈታቸውን ገልጸዋል። ከኢትዮጵያ ቀጥሎ በደቡብ አፍሪካ፣ ናይጄሪያ ኬንያእና ሴኔጋል አድማሱን በማስፋት የአፍሪካን ጤናና መሰረተ ልማት ለማሻሻል መስራታቸውንም ተናግረዋል። Africans to leverage all the resources at their disposals and take the destiny of their people into their own hands. አፍሪካውያን ሀብታቸውን በመጠቀም የህዝባቸውን እጣ ፈንታ ለመወሰን የሚችሉበት እድል በእጃቸው ነው። እንደምታውቁት ብዙ ሀገራት እርምጃዎችን ሲወስዱ አይተናል። ለምሳሌ ናይጄሪያ፣ ማላዊ፣ ታንዛኒያ የበጀት ስልታቸውን በመቀየር በመሰረታዊ የመጀመሪያ ደረጃ ጤና እንክብካቤ በህክምናና ህክምና መሳሪያዎች ለውጥ አምጥተዋል። ስለዚህ በትብብር በመስራት ይህንን እንደምናደርግ ደግሞ አምናለሁ። በአፍሪካ በወሊድ የሚሞቱ እናቶች የሚራቡ ህጻናት መኖር የለባቸውም ያሉት ቢል ጌትስ የጤናና የትምህርት ስርዓትን ለማላቅ አፍሪካን ወደ ብልጽግና ማሻገር እንደሚገባ ገልጸዋል። በሚቀጥሉት ሀያ ዓመታት ሙሉ ጊዜያቸውን ድጋፍ በማድረግ እንደሚያሳልፉም ገልጸው አብዛኛውን ሀብት በአፍሪካ ምድር ፈሰስ እንደሚያደርጉም ቃል ገብተዋል። አብዛኛውን ሀብት የሚውለው በአፍሪካ ያሉ ችግሮችን ለመፍታት ድጋፍ የሚያደርግ ነው። እናቶች በወሊድ መሞት የለባቸውም። ህጻናት በጤና መወለድ አለባቸው። ከተወለዱ በኋላም መመገብ አለባቸው። ተላላፊ በሽታዎች በሚቀጥሉ ጥቂት ዓመታት ውስጥ ዝቅተኛ ደረጃ ላይ መድረስ አለባቸው። በአፍሪካ ሰዎች በጤና በትምህርት የላቀ ደረጃ ላይ በመድረስ ወደ ብልጽግና መሄድ ይገባቸዋል። ይህንም መርዳት በጣም አስደሳች ነገር ነው። ቀሪ የህይወት ዘመኔንም በዚህ ነው የማሳልፈው።